አንድ ሰው እግዚአብሔር ቤት ለመሄድ እየፈለገ ውስጡ እየተመኘ ግን መሄድ አቅቶት የቀረሰው አለ ክርስቶስ የመጣውን ሊቆጥርለት ካቃተው ያሰበውን ይቆጥርለታል። አቅቶት ነው እንጂ እኮ ሊመጣም አስቦ ነበር። የለም ሞልታ ያጠፋሃትንም አላርም ያያል እግዚአብሔር። ጠዋት ልትነሳ ሞልታት ሰምተን እንዳልሰማ የሆንካት እጅህም በዳበሳ ወስደ ያጠፋሃትን አላርም ያስባታል። አላርም ሞልቶ ነበር መነሳት አጋተው እንጂ። ልልሃል እግዚአብሔር ለኃጢአትም ለጽድቅም እኩል እያንዳንዱን የሚቆጥር አምላክም። እውነትን እውነት ነው የምነግራቸው፣ እዚህ ቁጭ በማለታችን የምናገኘውን ዋጋ ብናውቀው በዘበኛ አንወጣም። ከዚህ ይቆጥራል እያንዳንዷን ሰዓት ከቤት እዚህ የመጣንበትን እርምጃ። እግዚአብሔር እያንዳንዱን ድካማችንን ይቁጠርልን። ሌላው ቀርቶ ይገርማቸዋል፣ ኃጢአት ለመስራት ያመነታንበትን ጊዜ ይቆጥራል እግዚአብሔር። እንሰራዋለን እኮ ግን ዛሬ እንኳን ቢቀርብኝ አልክ፣ እሱ ይቆጥራል። ኃጢአት ላለ መስራት ዛሬ ቅርብኝ እስቲ እንደው ዛሬ እንኳን እንደው ዛሬን እንኳን ማለትህን እግዚአብሔር ይቆጥርላል። ለሁላችን ይቁጠርልን። ዲያቆን ሄኖክ ኃይሌ አንድ ስብከቱ ላይ ይህንን እየሰማሁ ነበር። አሁን በዚህ ዘመን ለቤተ ክርስቲያን ጠላት የሆንባት ከማንም በላይ እኛንን እያለ ሲናገር፣ ስለ ሌሎቹ እናቆየውና በእውነት ቤተ ክርስቲያን ከእኛ የባሰ ጠላት የላትም። ከእኛ በላይ እጅ ግሯን ያሰረው የለም። ይህን መተማመን አለን የኢኮኖሚ ትብብር፣ ማህበራዊ ትብብር አንድ ኦርቶዶክሳዊ ሌላ ኦርቶዶክሳዊ በስራ ማገዝ፣ የተማረው ያልተማረውን ማስተማር፣ እንዲህ አይነት ሰርክል ግብጾች በጣም በጣም ተክነውበታል። በዚህ በጣም በኢኮኖሚ ከፍ ብለው ተገኝተዋል። የቤተክርስቲያናቸውን ገጽታ ደግሞ ይጠብቃሉ። ቢሞቱ ስለ ቤተ ክርስቲያናቸው ክፉ ነገር ሚዲያ ላይ ወጥተው አያወሩ። እኛ ግን እየወጣን ከፓትርያርኩ አንስቶ ሁሉም መዘርጠጥ አገልግሎት ነው ይመስል ይህን ከነሱ እንማራለን። የቋንቋ አገልግሎትን ግን በደንብ መናገር እፈልጋለሁ። ቅድም አንትሽ ደቡብ ነው፣ አሁን ጊዜው የደቡብ ነው እያለ ነበር። ትስማማላችሁ አትስማሙ? አይስማሙ ልፋሲለ ነው። ትስማማላችሁ አትስማሙ? እስቲ ግለጹ። በመሰረቱ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ደቡባዊት ቤተ ክርስቲያን ልትባል ብትባል የምትችልበት አንድ ነገር ልንገራችሁ ፓትሪያርኳን የምትጠራው በወላይትኛ ነው። ይህን ታውቃላችሁ? ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ እጨጌ እኮ ወላይትኛ ነው፣ አባት ማለት ነው። ፓትርያርኳን በወላይትኛ የምትጠራው ቤተክርስቲያን ነች። በጣም ብዙ ቅዱሳን ብዙ ስራ ሰርተዋል ደቡብ ላይ። እውነት ለመናገር ሰሜኑ ተሰብኳል። አዋቂ ነው ሊቅ ነው ምናምን ስለተባለ እንደውም ለመናፍቃን በጣም የተመቸውና ሰው እየካደ ያለው ሰሜኑ ላይ ነው። ቤተ ክርስቲያን ድጋሚ የምትነሳው ደቡብ ላይ ነው። ይህን ማመን አለባቸው። የቤተ ክርስቲያን ትንሣኤ ከዚህ ከተነሳ ደግሞ ብዙ ታሪክ መፍጠር ይችላል። በጣም ብዙ ስራ መሰራት ይችላል። ስንቱን አሳፈርነው ወገኖቼ። ስንቱን አዋረድነው ወገኖቼ። ፍቅር የኃጢአትን ብዛት ይሸፍናል ይላል። እኛ በጥላቻ ተገላለጠ የሰው አይን ብቻ አስፈርቶና፣ የእግዚአብሔር አይን ተረስቷል። መቼ ነው በአዲስ መልክ ሕይወትን የምንጀምረው ወገኖቼ እዚህ የቆምነው እኮ ተሰውሮልን ነው። የተሸፈነልን እኮ ነንኛ። ቀን የተጨመረልን እኮ ነንኛ። በብድር እድሜ ምንኖር እኮ ነንኛ። የተሸፈነለት ሌሎችን ሲገልጥ አያሳዝንም? የተሰወረለት ሌሎችን ሲያራቁት አያሳፍርም ወገኖቼ? ማዳን ማዋረድ ቀላል ነው። ማሳነስ ቀላል ምን አቀላለሁ። ማፍረስ ቀላል ነው። ሰበርኩት እኮ ገሌ። በምላስ መስበር ቀላል ነው። ማዳን ግን ከባድ ነው። ሁል ጊዜ እኮ እንማራለን ወገኖቼ፣ ማዳን ከባድ ኑ ኑ ኑ፣ በቃ ግፍ መረቀዘ፣ በደል ጽዋው ሞልቶ ፈሰሰ። የእኛ እንጂ ሌላ ተከምሮ ተከምሮ ተከምሮ ቆሰለኩ። ሽታው አይሰማችሁም? የበደል ሽታ አይሸማችሁም? በዋቃ ውስጥ ከገባው አይጥ በላይ በህይወታችን የገባው የዲያብሎስ አይጥ አይበስም። መፈወስ ያለብን እኛ በዋቃው ምናረ ጉባኤ ምንድን ነው? ሴሬሞኒ እኮ አይደለም፣ ህይወት ነው። ምእመናን ይሁላችሁ። ዛሬ አሁን በተወደደው የንስሐ ዘመን ካልገለጥ ነው እመኖኝ፣ እግዚአብሔር በሰማይ በዕለተ ምጽአት ይገልጠዋል። ምን ካህን አለ አንተ አይመለከትም እሱ። እኛ በጎች ነን። ምእመናን ስለ እረኛው ለማወጉ እኮ አትሆኑ። እረኛውን መምታት መንጋውን መበተን እንደሆነ ስለሚያውቀው አተኩሮ የሚያጠቃው ካህናትን፣ ጳጳሳትን ሲያጠቃ ልትችላላችሁ። ያን ጊዜ አልቅሱ፣ ያን ጊዜ ጸልዩ። በማንም ላይ የስድብን ፍርድ አትናገሩ። ምንድነው

ላይ መጋደም ነው አሪፍ መሆን ምስኪ የተገጠመ ደግሞም የደከመ አቅም የሌለው ሰው መሆን ነው አሪፍ መሆን የአንድ ሰሞን ውብ የዘላለም ጠባሳ መሆን ነው አሪፍ መሆን ከቦርሳ የወደኩኝ ያንተ ድሪም ነኝ እንበለው ጌታ ሆይ በኃጢአት የወደኩት ጠልቼ አይደለም ተታልዬ ነው ክጄ አይደለም ደክሞኝ ነው ጌታ ሆይ ብለን እኮ እፍተን ባገኘን ጊዜ በትከሻው የሚሸከመን ይህ እረኛችን ምንኛ ፍቅር ነው። ወገኖች ለጌታችሁ ትልቅ ስጦታ መስጠት ከፈለጋችሁ ዛሬ አጥያታችሁን ሰጡና። አንድ ወንድማችን የንስሓ አባቴ የንስሓ አባት ይዞ አንድ ነገር ደውሎ ጠየቀኝ። ምንድን ነው? ጥሩ አባት ናቸው በጣም ግን ራቀኝ መንገዱ አለ እና እግዚአብሔር ከሰፈር እሳቸው ድረስ የምትሄደውን እርምጃ ቆጥሮ ይቅር ይልሃል። አባት ይቀርልህ ወይስ አይቀርልህ አልኩት። ስለው አይ እንደዛ ከሆነ ይሁንልኛል። እግዚአብሔር ምሕረት ፈልገን የሄድናትን እያንዳንዷን እርምጃ ይቆጥራል። አይቆጥሩም። አንድ አባት ምን ሆነ መሰላቸው? ከገዳም ተነስቶ በጠዋት ውሃ ሊቀዳ ለገዳሙ ይሄዳል። ብዙ ኪሎ ሜትር ተጉዞ ውሃ ቀርቶ ሲመለስ ይመሻል። ይሄዳል፣ ይመሻል። መጨረሻ ሰለቸው። ምን አለ? እግዚአብሔር ወይ እኔ የመነኮስኩት ውሃ ልቀዳ አደለ፣ ልጸልይ ነው። ስለዚህ ጌታ ወይ ነገ በጠዋት ስነሳ እዚህ ጋር ውሃ ካላፈለክልኝ ከዛሬ በኋላ አልሄድም፣ ዛሬ የመጨረሻ ጉዞ ነው አደራህን፣ ብሎ መሄድ ጀመረ። ከዛ ሲሄድ ከኋላው የእግዚአብሔር መልአክ ይከተለዋል። ዞር ዚህ ሲያየው መልአክ ነው፣ በእጁ ይዟል መዝገብ። ምን እያረክነዋል? እርምጃህን እየቆጠርኩ ነው። ቆጥሬ ዋጋ ሊሰጥ ነው እግዚአብሔር፣ ነው እንዲህ ያለ እግዚአብሔር። ወይ ትንሽ ጨምርልኝ፣ ወደ ዛ ራቅ አድርገዋል። እግዚአብሔር እያንዳንዱን ድካማችንን ይቁጠርልን። ሌላው ቀርቶ ይገርማቸዋል፣ ኃጢአት ለመስራት ያመነታንበትን ጊዜ ይቆጥራል። እንሰራዋለን እኮ ግን ዛሬ እንኳን ቢቀርብኝ ካልክ እሱ ይቆጥራል። አንድ አባት ከስራቸው አንድ ረድ ነበረ የሚያገለግላቸው፣ ከኔ ጋር ናቸው አይደል እና እሳቸው ጸልየው ሳያሰናብቱት አይተኛም ነበር። አንድ ቀን ግን ሊሰናበት ቡራኬ ሊቀበል ሲመጣ እኚህ አባት እንቅልፍ ወስዷቸው፣ ጥሎ እንዳይሄድና እንዳይተኛ ቡራኬ ሳይቀበል መተኛት ከበደው እና በቃ ቁጭ ብዬ ልጠብቃቸዋል፣ እና እዛው ቁጭ ብሎ እንቅልፍ ወሰደው። እሱም መጨረሻ ላይ በኋላ እኛ አባት ቀድመው ስለተኙ ቀድመው ነቁ። ሲነቁ ሲያዩት ተኝቷል፣ ግን ራሱ ላይ ሰባት አክሊሎች የብርሃን አክሊል ተደርጎለታል። አማተቡ ደነገጡ። ከዛ በኋላ አንተ ተነስ ተነስ ብለው ቀሰቀሱት። እሱ ሲነቃ አያይም፣ አክሊሉ ላይ አያይም። ከዛ ምን ሆነ ነው ትናንት ምን ተፈጽሞ ነበር ብለው ጠየቁ። ሲጠይቁት አይ ሳይባርኩኝ አልተኛም ብዬ መጣሁኝ። ከዛ ተኝተው ሳይ አይ በቃ ትቼ ሊድ ብዬ መንገድ ጀምርና አይ ግን ሳይባርኩኝማ አልተኛም እልያልኩ ስመለስ ሲሄድ ስመለስ ሰባት ጊዜ ተመላልሻለሁ። እግዚአብሔር አክሊል የሰጠው ለመመላለሱ ነው። ኃጢአት ላለመስራት ዛሬ ቅርብኝ እስኪ እንደው ዛሬ እንኳን እንደው ዛሬን እንኳን ማለትህን እግዚአብሔር ይቆጥርልሃል። ለሁላችን ይቁጠርልን እና የወንበዴ በሚገርም ሁኔታ ዛሬ ከኔ ጋር በገነት ትሆናለህ አለው። ብዙ ቅዱሳን እየጠበቁ የሚገርማችሁ፣ የገነት ጠባቂ ኪሩብ በጣም ተደንቆ ጠየቀ። አንተ ማነ? አብርሃም ነ? ይስሐቅ ነ? ያዕቆብ ነ? ብሎ ጠየቀ። ኧረ አይደለሁም። እኔ ከጻድቃን አንዱ ነ? አይደለሁም። ታዲያ ማነ? ወንበዴ ነኝ አለው። ታዲያ የእሳት ባህሩን እንዴት አልፈ መጣ? አለው ይላል ግብረ ሕማማት ላይ ቅዱስ ያዕቆብ ዘስሩግን የጻፈው አይ እኔማ የደሙን ማህተም ሰጠኝ ብሎ የክርስቶስን የደሙን ማህተም አሳየ። አይ እሱም ኪያስክማ ግባ ነው። ስጋውን ደሙን ተቀብለን የማናልፈው በራለ የለም። ለመቀበል ያምቃ ስለዚህ የወንበዴ በቀረችው እድሜ አሁን ይኸውላችሁ፣ ሶስት ሰዓት ውስጥ ሀያ ደቂቃ ሰላሳ ደቂቃ ውስጥ ነው ነፍሱን ያዳል። እኛ ለንስሐ ሲሆን ጊዜ የለኝም እንላል። አሁን የተማርነው በነገራችን ላይ ለጠቅላላው አውቀታለን። ንስሐ እንድንገባ ቀጠሮ የያዝን ሰዎች ለንስሐ አይ ቆይ ትንሽ አንዳንድ ሰው አንዳንድ የማስተካከለው ነገር አለ ቆይ ትንሽ ይላል። የሚያስተካክለን ማን ነው? እግዚአብሔር። ሁለተኛ ምናልባት የዛሬዋ ቀን የመጨረሻ ቀን ብትሆን እንደ ቀኝ ወንበዴ የተሰጠችንን የንስሐ ዕድል መጠቀም ያስፈልጋል።